እኔን አሳልፎ ሰጠኝ። ለጣቢያ ለጣቢያ፣ እኔን እኔን ሻምበል እን ሙላቱ የምን አባቱ ሻምበል ሻለቃ ነው የት አባቱ የሚያውቀውን ማረግና ክብር ነው የምሰ ፍየል ሆን ለፍየል ሰው ይከሰሳል? ለፍየል ለፍየል እኔን ታጫውትን አብሮ አደጉን አሳልፎ ሰጠኝ አሳልፎ ሰጠኝ ለፍየል ይገል ተኩላ ቢበላበት ተኩላውን ማን ዘንድ ቦሌ ከሰው በቃ ተኩላ ብለው ብሎ አምኖ አይቀመጥም። ማመን እኮ ነው በቃ ማመን። ወይ ታጫው ወይ ሌላ ነገር ነበር እሱን ማመስራት ምን እንዳለት ጀግራ ነገር አገኘ የለም። ዛሬ ደስታ ነው። ዛሬ ደስታ ነው። ዛሬ በአደባባይ ነው የሚነገር፣ ዝናዋ በአደባባይ ነው የተናገርኩላት። እንዴው በሴት በሴት እንዲህ ልንቆራጠት፣ እናት የት ነሽ? እዚህ ከተማው እንትን ሻይ ቤት አለ አይደል? እሱ ላይ ቴሌቪዥን ያለበት ላይ ታቋመልኝ፣ መጨረሻው ጫፍ ጋር አ እኛ ሀገር ሲያች ቀይት ቆንጆ እሷ ዘንድ ላይ አስራ አምስት ብር እንደዛ ነው አይቀንስም ለፍቅር የለና ከንቶ ቆይ፣ ሁለት ሰው ይቀረል ሁለት ሶስት ደግሞ ምን ችግር አለ ሁሉ ህዝብ ነው

የመጣው አንሳ ላይ ሰዓቱን አይደል የምጠብቀው? አሁን ተሰባስቦ ነው የሚመጡ። እኛም ሰዓቱን ነው የምንጠብቀው። ሌላም ሰው ይመጣል፣ የመንደሪውም ሰው ዋ ይመጣል። ይመጣል እንጂ ጋጣ ጋጣ ተጨረሳችሁ። እውነት ነው ማለት ነው ትታያለች የተባለው ነገር

እንዴት መስረቅ እንዳለብሽ እኮ መጀመሪያ እኮ እንደው ደሞ እንደ እንደው በሀገር በምድር ተሰምቶ የማይታወቅ ነገር ወይስ አንደኛ ሴት መሆኑ እንደው ሲቀጥል ነው እኩል

ታውቂያለሽ መቼም፣ ትዳሬን አክባሪ ወዳጅ ነኝ። ስሜን እንዳይነሳ ሻይ ቤት ገባሽ ተብሎ ቢገኝ አሁን ይጀምራል እንግዲህ ሰዓቱን ጠብቆ

አረግ አረግ አረግ ሊጀምር ነው መሰል ቆይ በቃ ካሜራ ሬዲ ሳውንድ ሬዲ አቶ ሙላቱ ዝግጁ ከሆኑ እንጀምር አቶ ሙላቱ እ ምንድን ነው አቶ እንዴት አቶ የምትይኝ እኔ እኮ ሻለቃ ሙላቱ የሚባል ሰው ነኝ ማረግ ያለኝ ሰው ነው ዝም ብሎ አቶ እንዴት ነው? እሺ በጣም ይቅርታ። አይደለም ቆይ መጀመሪያ አርግ አቺ ዝም ባይ ማያዚያ ኩታሮችን አይደለም ማድረግ የተገኘ አራት ጊዜ ተኩሼ አራት ጊዜ ዘመቻ ዘምቼ የመጣ ማድረግ ነው ሻለቃ ሻለቃ ሙላቱ ነው የምባል። በጣም ይቅርታ ለፈጠርኩት ስህተት። ካለን ሰዓት አንጻር ወደ ጉዳያችን ብንገባ ይሻላል። እሺ አቶ ሻምበል ተጠቁመን ነበር የመጣን። በዚህ አካባቢ በጣም አስገራሚ አስገራሚና አስደናቂ ጉዳይ ተፈጥሯል ተብለን ነበር የመጣ ነው፣ ነውና ስለዚህ ጉዳይ እሳቸው ያብራሩላችኋል ተብለን ነበር የተጠቆምን። እስኪ ስለ ጉዳዩ የሚያብራሩልን ነገር ካለ ምን ይናገራል? የክስተት እኮ ነው የተከሰተ ክስተት በዚህ መንደር ውስጥ እንዲያው ባለን ታሪክ ውስጥ አለን ተፈጥሮ፣ እስኪያልቅ ድረስ ነው የሚልሽ ወደፊት እስኪያልቅ ድረስ እንዲህ ያለ ክስተት ተፈጥሮ አያውቅም

አሁን እሱ አይደለም ችግሩ አይናችን ለአፍታሽ ልብ አለመጣ በቅጥ በቅጥ አድርጋን ነው የምትሄድ እቺ ሰትኝ አሁን ፎቶ ወዴት ነው ቆይ ዋናው ጉዳይ

የሚያደርግ በቃ አዳኝና ታዳኝ ብቻውን ሲገናኝ እንደዚህ ነው። ለእኛም ለአጫወቱ ለምኑ ቀለል ይዘናል። እኔ ምን ላድርግ? ላንተ እኮ ግራ ገብቶኝ፣ ብቻችንን ስንገናኝ ሰው ብቻውን ይሆን ዘንድ አልፈቀደም እና አነጋግሩ፣ አጫወቱ፣ አሳሳቂው ወጀናል ይለኛል። እኔ ምን ላድርግ ደግሞ። ውስጤ ጋ ነው እንግዲህ ደስታ ነው የሚሰማኝ። በቃ ሰው ማዝናናት ደስ ይለኛል፣ ማጫወት እህ የሰባ ነገር ነው ይሄ ብቻችሁን አትኑ እላለሁ ሰብሰብ በሉ ሰብሰብ ጠላ ጠላ ሲቀርረ ጠላ ነፍሴ ነው መከሪያ ታሪስ ስገደለኝ እንደት ሆኜ ነው ቤት መገባ ወንዱ በጊዜ እየገባ እንደገና ሲያት አንተ ዝም በሉኝ፣ ያውቃለሁ መላ። ባንጀቱ ገባለሁ እንዳያስብ ሌላ። በጭሱ ገባለሁ እንዳያስብ ሌላ። ማነሽ ሙሽሬት ራ ቆይኝ ቆይኝና

ከኔ ራስ ጅል መጠጥ መስፈሪያው ትልቅ ነው ይላሉኝ። ምን ያደርግልኛል አለ አረጭናት ሸጋ ሆድም ጉጉጉጉ እሱ ነው፣ ገንዘብ ነው። ራ ነው። ወዴት ነሽ?

እና ታወጫትም በቃ ብትያታት ታውጫትም፣ ትረሱቻት አስጠንቀቀው ስንቴ ነቅራ በልታሻለች፣ ተዘግፈሻለች፣ እራሱ ሞጭልፍ አድርጋሻለች። ተወው፣ አይቀር እንዲሁ ተይው፣ ስንቱን እራሱ እኔ። አታውቃትም እንዲህ እየተጫወተችው ምንም ጥላ ሚስ ናት። የውጣትም ስትጀምር ጥላ እኔ እንጃ፣ እርናዳንኝ እንዲሁ። ወይኔ፣ ምን አይነት ጥላ ነው ግን ቅንጭላታ? ግን እንዲሁ

ገና የጋጣ ከብት አይቀረኝም። በሬ የለ፣ ከብት የለ፣ ቶታ አለ። ሞጭልፊት ምን አለሽ ትለኛል።